ተሸላሚ ተወዳጇ ተዋናየት ነገ ሽማግሌ ላክላታል። እንዴ ገንዘቤን ከበላሽ በኋላ ሲል የእውነቴ እንደነገጥኩ ለጠ ነገር ፈልጓል። ጡ ሰዎችም ደነገጡ። ሰላም ቤተሰብ፣ እንዴት ናችሁ? ነው ያለው ክብሩ ይስፋ ጆሴፍ ነኝ። እንደተለመደው በአዳዲስ ወቅቴና በአዝናኝ ቪዲዮች

ተመልሽላችሁ መጥቻለሁ። ከእናንተ የሚጠበቁት እስከዚህ ቪዲዮ መጨረሻ አብራችሁን በመቆይ ስለስቻናል ደግሞ

አዲስ ከሆናችሁ ላይክ በማድረግ ሼር በማድረግ እና ሰብስክራይብ በማድረግ የቻናሉ ቤተሰብ ሁኑ። በተለይ ደግሞ አዲስ ሆናችሁ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ሀሳብ አስተካላችሁ ደግሞ ኮመንት ላይ አስቀምጦልኝ። በዛሬ ቪዲዮ የምናየው ጉማ ዋርድ ነው። ጉማ ዋርድ በትላንትናው እለት ተከናውኗል። በጣም ብዙ አስገራሚ አለባበሶች፣ አነጋጋሪ ነገሮች የኢቢኤስ ጋዜጠኞችም ተገኝተው ነበረ። ቃል ኪዳን ጥበቡም እያለቀሰች መልእክት አስተላልፋለች ባሸነፈችበት ፕሮግራም ላይ እና በጣም ብዙ አነጋጋሪ ነገሮች አሉ። ሁሉንም አብረን የምንሆናል

በሌላ ቪዲዮ ደግሞ አንድ ታዋቂ አርቲስት ልትሞሸር ነው። እሷ ማነች የሚለውን አብረና ያለን። ሳይ ወደ ጉማ ዋርድ አሸናፊዎች ከመሄዳችን በፊት በጣም ብዙዎችን እያነጋገሩ ያሉ አለባበሶች አሉ። በጣም ሴቶች አርቲስቶቻችን እያስገረሙ ነው። ወንዶችም በጣም የሚያስቅም አለባበስ አለ። በጣም የሚያማምሩም አለባበሶች አሉ። እሱን አይተንም።

እንዳያችሁትን ውስጥ የቱን ልብስ ወደዳችሁ? የማንን አለባበስ የማን ያምራል? የማንን አልወደዳችሁ? አሁን ደግሞ ምን ው ማን አሸነፈ፣ ማን ተሸለመ የሚለው ነው። የጉማ የአመቱ ምርጥ ዋና ወንድ ተዋናይ አሸናፊ ናታይ ጌታቸው ጥቁራድን

ክብር ለግሸን ነው። ከባድ ከባድ ነው። አይታችሁታል። ከማጋ እንደነበርኩ ከነዚህ መሀል ትችላለህ ተብዬ ስለተሰጠኝ ግሸን እመቤቴ አንድ ነገር እናገራለሁ።

በጉማ የመጀመሪያው አንደኛው አመት ውድድር ላይ የመጀመሪያው ተስፋ የተጣለበት ተዋናይ ብሎ የሸለመኝ ግሩም ጋር አሁን ደግሞ መቤቴ ለዚህ ክብር አጥታኝ ከሱ ጋር ተወዳድሬ እዚህ ክብር ስላበቃችኝ የግሸማው መቤቴ ባለቤቴ በጣም እወድሻለሁ።

ዳይሬክተሬ ፍጹም ካሳሁን ለዚህ ክብር ስላበቃህኝ አመሰግናለሁ። ይህን ዋንጫ ለጥቁር አደይ ላይ ተሰቃይታችሁ እኔን እዚህ መድረክ ላይ ስላበቃችሁ ለሁላችሁም ለኩሮ አባላት ይሆንልኝ አመሰግናለሁ። የአመቱ ምርጥ ረዳት ወንድ

እንዳያችሁት ነው በወንዶች ዋና ተዋናኝ አሸናፊ እና ተጌታችሁ ሆኗል። ዳት ተዋናይ አማኔ ለታም ሆኗል። ሁለቱ የሚገባቸዋል። በጣም ምርጥ አክተሮች ከምላችሁ ሁለቱ እኔ ይገባቸዋል ብዬ አስባለሁ። እንደውም አሁን ደግሞ የምናየው የሴቶችን ማን አሸነፈ የሚለውን ነው ቃል ኪዳንስ ለምን አለቀሰች የሚለውን አብረን ሙሉ ቪዲዮ አይተን የምንመለስ ይሆናል። የአስራ አንደኛው የጉማ የምርጥ ተዋናይ ተሸላሚ

እናመሰግናለን ሁላችሁም። የእናቴ ጸሎት ሁሌማ አይለየኝም። የልጅ ብርታት በረከቴ ነው። ሰግናለ ሁላችሁም። እግዚአብሔር ስለጠበቀኝ ስላቆመኝ እረኛ ስለሆነ በሞገስ በክብር እናንተ ፊት እንድቆም ስለረዳኝ እግዚአብሔር ይመስገን።

ቃል ኪዳን ጥበቡ ደስ ብሎኛል፣ ስላሸነፍች። ያው በጣም ምርጥ ተዋና እንደሆነች ሁላችንም እናውቃለን፣ ግን በዚህ አመት አንድ ፊልም ነው ያየውላት። አይ ቲንክ በሱ ነው የታጨችው። አሁን ደግሞ ምን ያው ሴይፉ ፋንቶን አንድ አርቲስት ልትሞሸር እንደሆነ

በታዲያ ሳዲስ ላይ አሳውቋል ማንች እሷ የሚለውን እሱን አብረን አይተንምጣ። ተወዳጇ ተዋናይት ነገ ሽማግሌ ላክላታል። ስምንት አሪፍ አሪፍ ፊልሞችን ሰርታለች። አንኑን ደግሞ አንድ ያልወጣ ፊልም አላት። እሱ ብቻ ሳይሆን ሚውዚክ ቪዲዮ ላይ ከአሁን በፊትም አሁንም በቅርቡ በመስራት ትታወቃለች እና የጋብቻዋ ምክንያት የሆነው በሚውዚክ ቪዲዮ ላይ መሳተፏ ነው።

እንግዲህ አብራራሁ። እሱ ነው የምልሽ እኮ የሰው ልጅ እድል ነው እንጂ ልጅ ያልተሳተፈችበት መድረክ የለም። አይ ሚውዚክ ቪዲዮ አልሰራችም። ኧረ ተወኝ። ወደ ጉዳዮች ጎዳጇት ሆና የት እንግዲህ ፍናን ፍናን፣ እንግዲህ ማሬ ማሬ ማሬ የሚል ዘፈን ከአሁን በፊት ከሱ ባለው ጋር ሚውዚክ ቪዲዮ ሰርታ ነበርና

አሁን እንግዲህ ወደፊት ባሏ የሚሆነው ሰው ኤግዚቢሽን ማዕከል ይታደማል። ፍቅርሀብ ይባላል እና ኤግዚቢሽን ማዕከል ከጓደኞቹ ጋር አድሞ የዛሬ 10 ዓመት እሱ ባለው ቢስቢስ ቢስ የተባለ አራት ጊዜ ቢስቢስ የተባለ ዘፈ ነው ማለት ነው። ማሬ ማሬ እና እንዴት ቢወዱት ነው? አዲስ ዘፈን ነው እያለ ሲጠይቅ ከጓደኞቹ አንዱ

እንዴ አላየውም። እንደ ክሊፑን ብሎ ማሳየት ያደለው ሰው ልብ በይ አታዩልኛ፣ እናንተ እኮ ማለት ነው። ያደለው ሰው ልብ በይ የዞት ክሊፕ መንሰው ላንቺ ለማንዛት አልኩ እንቢ። እንደ እች ልጅ እኮ የጋራ የሆነ ጓደኞች አሉን ማለት፣ እሱ ያውቃል። አዎ ያውቃል እሱ ፍቅራት፣ ማለት ነው። በዚህ ነው የተጀመረው ሲለኝ ዛሬ አስር ዓመት

በዚህ አጋጣሚ ተጀመረ። ከፍቅር አብጋ አብረው በፍቅር ደስ ይላል። እንዲህ አይነት እኮ የመጠናናቱም መተያየቱም መግባባቱም ላለፉት አስር ዓመታት ሆነ ማለት ነውና ነገ

እንግዲህ ፍቅር አብ ሽማግሌ ይልካል። እንዳያችሁት ነው ፍና ነዱ በጣም ብዙ ወዳጅ ያላት፣ በጣም ብዙ ወንዶች ደግሞ ክራሽ አለባቸው ከዚች አርቲስት ጋር። ከድሮ ጀምሮ በክሊፕ ነበር መጀመሪያ ምናቃት፣ ከዛ ፊልም መስራት ጀምራለች እና በጣም በብዙዎች የምትወደድ አርቲስት ነች። እና አሁን ልትሞሸር ነው አለ። አባት ልጅን ማሳደግ ፋሽን እየሆነ የመጣ ይመስላል። አንቺንም ያሳስበሽ ይመስላል፣ ካልሆነ አትደጋግሚውም ነበረ

ሚዲያ ላይ ራሱ ዛሬ የቴሌቪዥን ጣቢያዎቹን ስናይ እረ መባባል ተጀመረ። በነገራችን ላይ አለባል ነው የምኖረው ልጆችንም አላባት በማሳደግ ላይ ይገኛል። ዋው! በተለይ ሴቶች ጠያቂ ከሆኑ ብታይ በጣም ነው የሚደናነቁት። ያው የሚደነቅኮ ክፍል አለው ያ የምትችለው ፓርት ቀላል ስላልሆነ ያው ከተፈጥሯ ከአቅሟ በላይ ብዙ ነገር ችላ ስለምታደርገው ያው ያን ለማለፍ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

በጣም ሰላም ሲለኝ ሰላም አልኩትና፣ ከዛ ግን ያ ሰው ሰላም ያለኝ ሰው የበለጠ ነገር ፈልጓል። በደንብ ማውራት ቁጭ ብለን እንትን እንድለንና ይቅርታ፣ ስለምቸኩል መሄድ አለብኝ እንጂ ምን ማለትሽ ነው አለኝ። ማለት ነው ማለት አልኩት ስለው

እንደ ገንዘቤን ከበላሽ በኋላ ቦታ ሲል የእውነቴን ደነገጥኩኝ። ሆቴል ውስጥ ስለነበረ ደግሞ እዛ ጋር የተቀመጡት ሰዎችም ደነገጡ። የማንን ገንዘብ እኔ አንተን ገንዘብ በልቼ አርሚያቸ ማላቅም ታገኛለህ ምትወቀን አልኩታ። ስፋሽ ተጻጽፈን እንደዚህ ልኬልሻለሁ በእኔ ሉላ ገዙ በሚል ስም አካውንት ልክሃል። አይ በሉላ ገዙ ሳይሆን የከዝኔ ነው ምናምን ብለሽ ይህን የከሌ የከሌ የሚባል አካውንት ሰጥተሽኛል። የእኔ አካውንት በሆነ ምክንያት ተዘግቶብኛል ምናምን ምናምን ብለሽ ብሎ

ሲላይ መጣልኝ። አሁን ሪሰንትሊ ፌክ አካውንት ቲክቶክ ላይ ከፈቱ እና የእኔ ነው የሚመስለው እና አላውቅም ነበር እንደተከፈተ። አንድ ሁለት ሳምንት ኦር ሶስት ሳምንት ሆኖ ታላሉኝ እና የእኔን የመሰራቸው የሚያውቁኝ ሰዎች ፌስቡክ ላይ ስንት አለሽ? አርባ ስምንት እንዳዘጋው አውቃለሁ። አንዴ አርባ ስምንት ሳዘጋ ግን አይ ሌላ ተጨማሪ ቁጥር ነው ጨምሮ የተከፈተው ነገር። ያናገሩኝ ሰዎች ከውበት በላይን አይተው በእኔ በኩል ሰዎቹን መርዳት ፈለጉና

እዛ ላይ እንደሚጻጻፉ ምናምን ነገር ገብቶሻል። ያ ግን ሙሉ ፎቶዎች የኔ ናቸው፣ እያንዳንዱ የተፖሰቱት የኔ ናቸው እና እንደኔ ነው የሚያወራቸው፣ እኔ እንደሆነ ነው የሚያውቁት። እንዳያችሁት ነው ሉላ ገዙ። በጣም በጣም በፌክ አካውንት እንደሚሰሩ ነገሮች በጣም ተበራክተው ነበር ሰሞኑን። እንዲያውም ሰምተን አናቅም ነበር፣ መልሶ መሰራት ተጀምሯል። አይ ቲንክ ሰው እንዴት ብር ቀጥታለ፣ አርቲስት ብር ጠየቀኝ ብሎ የሚልቅ ሰው

እኔ በጣም ነው የሚያስቀኝ። የሆነ ንቃተ ሕሊና የጎደለው ሰው ይመስለኛል። አላሏሻችሁ ምክንያቱም አርቲስት አውርቶ ብር ላክሊለ አይችልም። ምክንያቱም ያው ኢሜጃቸውን ይፈልጉታል። ስለዚህ ቢፈልጉ ራሱ ገንዘብ እንደ በዛ መንገድ አይጠይቁም። እንደ አይነት አሻወድ መሻወድ አለብን ብዬ አላስብም። ከዛ በኋላ ግን ወደ ራስ ስራዎች ለመምጣት የራስን አልበም ለመስራት ጥረት ታደረግ እንደነበር አቃለሁ። አልበምም ተፈራርመ የአልበም ስራ ጀምረ ነበር። ረጅም ጊዜ ቆየ። ከዛም ደግሞ ምንም ያየነው ነገር የለም። ምንድነው ምክንያቱ? ከ15 በላይ ዘፈኖች ሰርተናል።

ነገር ግን በመሀል ምን አይነት ሀሳብ እንደመጣ አላቅም። ግን ፕሮሞሽን መስራት አለብን የሚል ጥያቄ መጣ። ፕሮሞሽኑ በምን አይነት መስመር ይሁን? ማን ያረሱን አርቲስት አብራም ወልዴ። ከአብራም ወልዴ ጋር ነበር የጀመራችሁት ባላገሩ ሪከርድ እሺ። አይድል ተወዳደር አለ። ከስድስት አመታት በኋላ ማለት ነው ማለት አልበሙ የተሰራ አይድል መወዳደር አለባለ። ምንድነው ጥቅሙ? ራስን ፕሮሞት አድርግ። ራሴን ፕሮሞት ለማድረግ አይድሉ ስንት አመት ይፈጃል? የተሰሩ ዘፈኖች አሉ

መውጣት አለባቸው። አትሊስት ከአንተ ጋር ከሆንኩኝ አንድ ነጠላ ዜማ እንኳን ህዝብ ጋር ተደራሽ ቢሆንልኝ የተሻለ ነገር ይሆናል። ክለብ እየሰራው ወደ አልበሙ ፎከስ ለማድረግ መኖር አለብህ መጀመሪያ።

ለመኖር ደግሞ ገበያ ያስፈልጋል። አቆመ ደግሞ ስቱዲዮ ልሄድ ብትል እዛ ጋ የሚጎል ነገር አለ። ለማንኛውም የዛሬዎቹ ቪዲዮች እነዚህን ይመስሉ ነበር። እንደወደዳቸሁ፣ እንደተዝናናችሁባቸሁ ና አዳዲስ ነገር እንዳያችሁባቸው ተስፋ አረጋሉ። እስኮን አይታችሁ ላይክ ያላረጋችሁ ላይክ አርጉ፣ ሰብስክሪብ ያላረጋችሁ ደግሞ ሰብስክሪብ አርጉ። በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑልኝ።